ሰላም፣ ሰላም እንዴት ናችሁ? ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በእያላችሁበት ሰላማችሁ በድጋሚ አብዝቶ ብዝዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምን ጊዜም ቃሌ ነው ታውቁታላችሁ። እናንተ እንዴት ናችሁልኝ? ትንሽ ፓንዳ ቀዝቀዝ ብሏል። ቪዲዮ ላይ ብዙዎቻችሁ እየተናገራችሁ ነው፣ በውስጥ መስመር ምንድነው መጣፋው እያላችሁ ነበርና፣ ሰሞኑን በራሴ ህይወት ላይ የሆኑ ነገሮች ስላጋጠሙኝ ነው። ይቅርታ በጣም የጠፋሁበት ምክንያት። እንዴት ናችሁ እናንተ፣ ሁሉ ሰላም ጤንነት፣ እንዴት ነው ስራ? ያው አምንባችኋለሁ የስራ ሰው ናችሁ እናንተ። ከዛ በኋላ ደግሞ ለኔ ጊዜ እንደምትሰጡኝ ተስፋ አደርጋለሁ እና ቤተሰብ እንዴት ናችሁልኝ? ያው ከመጣሁ እንግዲህ ደሴ ትንሽ ቀናት አስቆጠርኩኝ። ማሚን ብዙ አስተያየት ሰጣችሁልኛል ብዙ ነገር ብላችኋል። በጣም ነው የማመሰግነው። ሻመት ትኑር ልብላችሁኛል ሁላችሁንም። እንዳከበራችሁኝ እግዚአብሔር ያክብርልኝ ማለት ነው ቤተሰብ ዛሬ ያው ለየት ባለ ቪዲዮ መጥቻለሁ። ማለትም ሲሄድ ያልነገርኳት እህት አለችኝ፣ ስመለስም እንደዚሁ ያልነገርኳት እህት አለችኝ። ያው እስኪ ማን ትሆናለች? ያው ሌላ ማንም እህት የለኝም ታውቃላችሁ። ኑሃ ናት የኔ ልዩ እህት እና አልነገርኳትም። እና ያንንም ለመካስ ጥፋተኛ እንደሆንኩ አውቄ ያንንም ለመካስ እና ደግሞ መጥቻለሁም ለማለት ነው ዛሬ ኑሃዬን በዛው ሰርፕራይዝ ለማድረግ ትንሽ ነገር ከሸገር ለእህቴ አስቤ መጥቻለሁ፣ ማለት ነው ቤተሰብ። እና በቃ ብደውልላት መጥቻለሁ ለማለት አታነሳም። ትንሽ አኩርፋም ሊሆን ይችላል። እዛ ትንሽ ነገር ነው የሚጥበቃት እና ያው በኒቂም እንደማት ይዛቃለሁ፣ ግን ደግሞ ለምን አታነሳም የሚለው ነገር ትንሽ አወዛገበኝና ያው መጥቼ ሰፈር ላገኛ መጥቻለሁ፣ ማለት ነው ቤተሰብ። እስኪ ግን እሷን እያበረታታችኋሉ እንዴ? ነው ቤተሰብ ይኮ የኔ ቻናል ነው ያንኛው ደግሞ የእሷ ቻናል ነው እና ነዋ የሚለው የሷ ቻናል ነው። እየገባችሁ እዚህ ሳቢያ ሳቢያ አላረጋችሁ እሷንም እየሄዳችሁ ሰባርጓስ ማለት ነው ቤተሰብ። ያው እሷ ሰፈር ላይ ነው ያለው። ዛሬ መጥቻለሁ ነዋ ሰፈር ላይ ነኝ፣ እና ምን ማረግ እንዳለብኝ አላቅም ነዋ። ስመጣ ትደነግጣለች እርግጠኛ ነኝ። ለማዘሯ ደውዬላት በር ላይ ነኝ፣ ውጪ በያት ምናም ብያታለሁ። ማዘሯንም ማግኘት ነበረብኝ ግን ደግሞ ቶሎ መመለስ አለብኝ ቤት፣ ማዘር እየደወለች ነበርና አጋጣሚ ስመጣ እናንተንም ላጋራችሁ እሷን ብዬ ነው ሳገኛት ሰጣት ምናምን ምን አይነት ሪያክሽን ይኖራታል የሚለውን ለማየት ነው ሰፈሯ ድረስ የመጣሁት ነዋዬን። እና ቤተሰብ ግን ምንድን ነው፣ ምንድን ነው፣ ምንድን ነው፣ ምንድን ነው እንደዚህ ናችሁ እናንተ። ለእኔ ጊዜ ለኔ ጊዜ እንደዚህ ናችሁ። ሰብስክራይብ አታደርጉኝም መቻችሁ፣ እንጂ ጠበኳ ነው አስጠበቀችኝ። ወይ አስጠበቀችኝ ደግሞ ታውቃላችሁ። መጣች መጣች፣ የኔ ውድ እህት፣ የኔ ቆንጆ የእኔ ምርጥ ዕለት መጣች። ከወንድሟ ምንም አይነት ስጦታ ተሰጥቷት አያውቅምና የመጀመሪያ ስጦታ ለሰጣት ሆና እስኪ ምን ይሰማታል የሚሉ አብረን ነው የምናየው። ቤተሰብ በጣም ደስተኛውኛለሁ እኔ

በቃ ተረጋጊ ሆኖ በቃ ማጂ ተረጋጊ። ታደርሽ ናት። ደስታ ነው ልቤን እያፈነኝ ነው። ሁላ ሰው እኮ አንቺን ብሎ እኮ ነው እዚህ አንቺን ብሎ እኮ ነው እዚህ። ከትናንተ ወዲያ ነው የመጣሁት። በቃ ተረጋጊ እሺ።

ተስተነግጥኳ ነው መታየት አለብሽ ነው። ነው መታየት አለብሽ ነው እኮ ልክ አይደለም ነው። አይ አሞኛል። ምንድን ነው ምንድን ነው ምንድን ነው የሆንሽው? ነገር አለ እቤት? ደህና አደለች ማሚ? እሺ ንገሪ። ምንድን ነው? ምንድን ነው የሆንሽው? እኔ ምን ቆንጆ። ምንድን ነው የተፈጠረ ነገር አለ? ኧረ ወይኔ! ምንድን ነው የሚደረገ? ወረ ወይኔ! እሺ ምንድን ነው የሆንሽው? በእናትሽ። እሺ ይሁን። ቦጣ ቁጭ እንበል። እሺ ሊሄድ ነው

ስለ ሀይኔ እኮ እየገባኝ አይደለም። ምን ነው ያልሽ? ያለሽ፣ ምን የተፈጠረ ነገር አለ? ክሬድ ጋር ተፈጠረ። ማንም እንደዚህ በመስማምነት ነው አስጨነቅሽኝ። ነው ነው አንገሪኝ፣ ተረጋጊ እሺ። ውሃ ጠጪሽ ነው፣ ውሃ ጠጪበት እሺ። ልብሽ እንትን ነው ውሃ አሁን። እሺ እህቴ ደህና ነሻ? ደህና ናት አሁን

እንደዚህ በመሆኑ ነገሮችን ነገሮች ለመፍታት መሞከር፣ እንደዚህ በመሆኑ እራስሽን በመጣል ነው። እንደዚህ ነገሮችን ለመፍታት መሞከር። ተነሽ፣ ተረጋጊ፣ ተነሽ። እኔ ያለውን ነገር እሱ ማን ስለሆነ ነው አንቺ እንደዚህ የሚያረግሽ?